ወራህመቱላሂ ወራህመቱላሂ ወበረካቱ። እኔ ብዙ ጊዜ ከባለቤቴ ጋ ጋር ስጣላ በጉልበት እበልጠዋለሁ እና ብዙ ጊዜ በቀላሉ ስንታገልና ስንያያዝ እጥለዋለሁ ግን አልመታውም፣ አልሰነዝርም እና በጣም ቅር ይለኛል። አፈውታ ለመጠየቅ አፈርኩ እና አኺራ የይበላሽብኝ የሆንን ይህንን ብታብራራልኝና ትንሽ ብትመክረኝ የሚል ነው።

አላህ ስላበለጠና ወጪ እነሱ ሸፋኝ ስለሆኑ ማለት ነው። ሐታ መጨረሻ እዚህ አንቀጽ መጨረሻ ላይ አላህ የነገረን ነገር አለ። ወላቲ ተኻፉነ ኑሹዘሁነ ፈዒዙሁነ ወህጁሩሁና ፊልመባጅዕ ወግሪቡሁነ። በዚህ ነው የነገረን። ለወንዶች ነው። እናንተ አመፃቸው ካሰጋችሁና አመፃቸውን ካወቃችሁ ምከሯቸው፣ አኩርፏቸው፣ በመኝታ ግረፏቸው። ይሄ የተሰጠው ለወንድ ነው፣ ለወንድ ነው። እነዚህ መብቶች የተሰጡ ለሴት አይደለም ለሴት አይደለም። ለሴት አይደለም። የፈለገ ጉልበተኛ ብትሆኚ፣ አዎ ብዙ ሴት ወፈር ወፈር ረዘም ረዘም ያለ ጉልበት ያላቸው አሉ። ደቃቃ ወንድ አጠር ያለ ምንም የማይችል ትንቅንቅ ከተያዙ ልትጥለው ትችላለች። ጣልሽው፣ ወደቀ፣ እሱ ሞራል ሌላ ቢቀር እንኳን አሁን አባቶቻችን እኮ እግራቸው ጋር ያታግሉን ነበር አይደል? አውቀው ይወድቁልናል። አውቀሽ ወደቂ እንዳትጎጂ ሆነሽ አንቺ ወደቂ እንጂ ለመጣል ቢመችሽ እንኳ አትጣይኝ

ነቢ ዓለይ ሰላቱ ወሰላም ሰው ለሰው ሱጁድ እንዲያደርግ ቢያደርግ ኖሮ ቢቻል ኖሮ እኔ በአዝ ኖሮ ሚስት ለባለቤቷ ሱጁድ እንድታደርግ በገባ በወጣ ሱጁድ እንድታደርግለት አዝ ነበር አሉ። ጫቁ በጣም ከባድ ስለሆነ ስለዚህ እንዴት አድርገሽ ባለሽ እንጠምዝሽ እንድታስለፈልፍ ያለሽ እንድትጠያለሽ እንንታይ እህት እህታይ፣ የፈለገ ብትናደጅም በቃ ይችን እኔ የወንድምነት ምክር ይሄ ነው። አፈውታ ጠይቀው። አፈውት በለይ በይው ጠይቄው ምንም አፍረት ነገር የለውም። አፎ ተባባሉ፣ ይቅር ተባባሉ። ተናድጄ ነው እንደ ዝሆን ነው አፍ